የእናንተ ጓደኛ ነው። የኔን ሚስት ቀምቶ ነፃነትን፣ እሱ ነው እየደወለ የሚጠራት ሰው። እኔ በዚህ ልክ ማውራት ስለምወዳት ነው። ማንነቷን አታውቃትም ለማንም አታውቃትም። የነጻነት ባል ነኝ እንግዲህ በጣም ህይወታችን የበጠበጠው አብርሽ ነው። በጣም ብዙ ነገሮችን አድርጎናል። በሱም የተነሳ ህይወቴ ተበጥብጧል። በሷም የተነሳ እንደዚሁም ችግር ውስጥ ነኝ ያለሁት ብሎ እጅግ በጣም በሚያሳዝን ሁኔታ እያለቀሰ ቪዲዮ የሰራው አንድ ልጅ እንግዲህ ከተፍ ብሏል ወደ ዩቲዩብ። እሱ ብቻ አይደለም። በዛሬው ቪዲዮ እንግዲህ እጅግ በጣም አሳሳቢ የሆነ በተለይ በሩታ እና በአብርሽ ጉዳይ ሩታ ለአብርሽ የፍቺ ወረቀት እንደላከች እና ለመፍታትም ዝግጁ እንደሆነች በደንብ አድርጎ መረጃ ሰጥቶናል ማለት ነው። ይህንን እንግዲህ እውነት ነው ወይስ ውሸት ነው? ይሄ ሁሉ ነገር ምንድን ነው እየተካሄደ ያለው የሚለውን ነገር አብረን በዚህ ቪዲዮም እና ይሆናል እንግዲህ። እስከ መጨረሻው ድረስ አብራችሁን ከሆናችሁ እጅግ በጣም የምትገረሙበት መረጃ ነው የምታገኙ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። ወደ ጉዳያችን እጅግ በጣም ውስብስብ ሁኔታ ውስጥ የገባ አብርሽ፣ እንግዲህ አሁን ደግሞ በጣም በጣም ትልቅ መረጃዎች ወጥተዋል ማለት ነው። በተለይ በነጻነት ጉዳይ እጅግ በጣም በሚያስገርም ሁኔታ አንድ ሰው ከተፍ ብሏል ወደ ሚዲያ። የነጻነት ባል ነኝ፣ በጣም ብዙ ነገር አድርጋኛለች፣ በጣም በጣም ተጎድቻለሁ፣ በእሷ ፍቅር እጅግ በጣም ታወሬ ያለው ብሎ እንግዲህ ከዚህ በፊት በጣም ብዙ ነገር አብሮ እንዳሳለፉ ፍቅረኛ እንደነበሩ እና በዛ ላይ ደግሞ አብርሽ በአሁን ሰዓት በጣም እየረበሻት እንደሆነና በተደጋጋሚ ወደ እሷ ስልክ እየደወለ ህይወታቸውን እየበጠበጠ እንዳለ በደንብ አድርጎ ተናግሯል። ይሄ ሰውዬ እንግዲህ ያው ከዚህ በፊት ምንም አይነት ቪዲዮ አልሰራም ነበረ። እንግዲህ በትናንትናው እለት ቪዲዮ አንድ ቪዲዮ ተለቋል ማለት ነው። እጅግ በጣም በሚያስገርም ሁኔታ እንግዲህ አንድ ቪዲዮ በትናንትናው እለት ተለቋል። እዛ ላይም እንግዲህ ያ ቪዲዮ ላይ የሚያሳየው ይሄ ልጅ የነጻነት ባል ነኝ ወይም ደግሞ የነጻነት ፍቅረኛ ነኝ እንደዛ ነበርኩኝ። አሁን ላይ ግን ህይወቷ ተመሰቃቅሏል። ይህም የተነሳው እንግዲህ በአብርሽ የተነሳ ነው። ምክንያቱም ራሱ ደውሎ አፈቅርሻለው፣ ራሱ ደውሎ ከኔ ጋር እንድትሆኝ ይፈልጋለሁ ብሎ በተደጋጋሚ ሲጠይቃት ነበረ። እጅግ በሚያስገርም ሁኔታ እንግዲህ ህይወቴ ምስቅልቅሉን አውጥታለች። በተለይ ነጻነት እጅግ በጣም በጣም እንደ መውዳት ስለምታውቅ እንግዲህ ህይወቴ ላይ በጣም ትልቅ ቁማር እየተጫወተች ነው። በዚህም የተነሳ እንግዲህ እኔ በጣም ችግር ውስጥ ነኝ። በጣም ጎርታኛለች። ይሄ ሁሉ ችግር ደግሞ ያመጣው አብርሽ ነው ብሎ በግልጽ ተናግረዋል ማለት ነው። እንግዲህ በጣም ብዙ አመት አብሮ እንደነበሩ በጣም ብዙ ነገር አብሮ እንዳሳለፉ እንደ ፍቅረኛም ይሁን በጣም ብዙ ነገሮችን አብሮ እንደተጋሩ እንግዲህ በደንብ አድርጎ ተናግረዋል ማለት ነው። ይሄ ልጅ አሁንም ቢሆን እንግዲህ በጣም በጣም እንደሚወዳትና ከሷ ጋር መሆን እንደሚፈልግ ከሷ መለየት ምንም ምንም ሀሳብም ሚሆን ምንም አይነት ፍላጎት እንደሌለው በደንብ አድርጎ ተናግሯል። እንግዲህ ይሄ ልጅ በጣም እንደተጎዳ በፍቅር በተለይ በጣም እንደተጎዳ እያለቀሰ ነው የተናገረው። በጣም ብዙ ነገሮች እንዳደረገችው በተለይ በአብርሽ ምክንያት ህይወታቸው እንደተበጠበጠ በደንብ አድርጎ ተናግሯል ማለት ነው። በዚህም የተነሳ እንግዲህ እጅግ በጣም መነጋገሪያ ሆኗል አብርሽ እንግዲህ በትላንትናው እለት እንደምታውቁት ያው እኛ አንድ ቪዲዮ ከዛ በፊት ሰርተን ነበረ። ያ ቪዲዮ ደግሞ አብርሽና ሩታ ተገናኝተዋል ብለን ሰርተን ነበረ። አንዳንድ ሰዎች እንኳን ያው ማመን አልቻሉም። ምክንያቱም እኛ ቀድመን መረጃውን ስላገኘን ቀድመን ለቀን ነበረ። ወደ ማታም እንግዲህ ያው እንደምታውቁት አብርሽም በራሱ ዩቲብ ቻናል ከሩታ ጋራ እንደተገናኙና እጅግ በጣም በሚገርም ሁኔታ ምንም መስማማት ላይ እንዳልደረሱ በደንብ አድርጎ ተናግሯል፣ ማለት ነው በዛም የተነሳ እንግዲህ አንድ ሁለት ቀናትን ሰጥቷታል፣ ማለት ነው ይሄንን ሁሉ ነገር አስባ ውሳኔ እንድት ተሰጠው ወይም ደግሞ አብሮ እንደሚሆኑ ያንን ነገር በደንብ እንደሚነጋገሩ ተነጋግሯል ማለት ነው። እንግዲህ ያው ምንም አይነት መግባባት ደረጃ ላይ አልደረሱም። ያም ሆኖ ይህ ግን አብርሽ በጣም ትልቅ ውሳኔ ለመወሰን ጫፍ ላይ እንደደረሰ በደንብ ተናግሯል። ካሁን በኋላ እንግዲህ ሩታንም ማገኛት ወይም ደግሞ ለመታረቅ ነው ወይም ደግሞ ለመለያየት ነው ብሎ ይህንን ነገር በደንብ እናገራለሁ በቪዲዮ መልክ ትላንትና ለ ተመልካቾቹ በደንብ አድርጎ ቪዲዮን ሰርቶ ለቋል ማለት ነው። በዛም የተነሳ እንግዲህ ሩታ ምን አይነት ውሳኔ ትወስናለች የሚለውም በጣም ብዙ ሰዎች ሲጠይቁ ነበረ። እንግዲህ አንዳንድ መረጃዎችም ሩታ ፍቺ እንዳቀረበች ወይም ደግሞ በህጋዊ መንገድ እንግዲህ ያው ፍቺ እንዳቀረበችለት ለአብርሽ በደንብ ብዙ ሰዎች ሲነጋገሩበት የነበረ ጉዳይ ነው። እጅግ በጣም በሚያስገርም ሁኔታ እንግዲህ ነፃነት በጣም ትልቅ ትልቅ አጀንዳ ይዛ መታለች። ምክንያቱም ደግሞ በፊት ያልነበረው አሁን ኬትን መጣ እየተባለው እንግዲህ ባሏ ከች ብሏል ማለት ነው ወደ ሚዲያ። በሱም የተነሳ እንግዲህ እሷም በጣም ብዙ ነገሮች ነገሮች ስለተደራረበብኝ፣ ለሶስት ቀን እንግዲህ ወደ ገዳም ወይም ደግሞ ወደ መንፈሳዊ ቦታ ሂጄ ራሴን አረጋግቼ ወደዚህ መመለስ እፈልጋለሁ። በጣም በጣም ከልክ በላይ ጭንቅላቴ ተረብሿል። በጣም ብዙ ነገሮችን እያሳለፍኩ ነው። በተለይ በቤተሰብ በኩል በጣም ብዙ ሰዎች እየወቀሱኝ ነው። በሱም የተነሳ እንግዲህ ህይወቴ ተበጥብጠዋል። እሱ ብቻ አይደለም አብርሽም፣ በተደጋጋሚ እየደወለ በጣም እያስጨነቀኝ ነው። ከኔ ጋራ አብረሽ እንድትሆኝ ይፈልጋለሁ እያለ እንደ እብድ እየሆነ ነው። ያ ነገርም በጣም ከውስጤ ሊወጣ አልቻለም ብላ በጣም በተደጋጋሚ እያወራች ነው። እሱ ብቻ አይደለም እንግዲህ፣ ነጻነት ሩታ አርጉዝ እንዳልሆነች አብርሽ በተደጋጋሚ ደውሎ እየነገረኝ ነው። ቴክስትም እየላከልኝ ነው በጣም ብዙ ወይስም እየገቡልኝ ነው ብላ እንግዲህ በግልጽ ተናግራለች ማለት ነው። በሌላ በኩል ደግሞ እጅግ በጣም በሚያስደነግጥ ሁኔታ እንግዲህ አንድ ትልቅ መረጃ የሆነ ሰው ሊያጋራ ደርሷል ማለት ነው። ያ መረጃ ምንድን ነው? እንግዲህ እንደምታውቁት ነፃነት ህይወታቸው ውስጥ ገብታ ብዙ ነገሮችን ካመሰቃቀለች በኋላ እንግዲህ ያው በጣም ብዙ ሰዎች ደግሞ ሲነጋገሩበት ነበር። እቺ ልጅ ተከፍሏት ነው እንጂ ምን ፈልጋ ነው እስካሁን ድረስ እንግዲህ ከህይወታቸውም አትወጣ በት ምክንያት ምንድን ነው? በዛ ላይ ደግሞ እነሱ አትሊስት ከተጋቡ በኋላ ወይም ደግሞ ልጅ ለመውለድ ከተቃረቡ በኋላ አሁን መምጣቷ ምንን አስመልክቶ ነው? እስካሁን የት ነበረች ብሎ በጣም ብዙ ሰዎች ሲጠይቁ ነበረ። በዛም የተነሳ እንግዲህ ተከፍሏት ነው ብሎ እርግጠኛ ሆኖ እንግዲህ የተናገሩ ሰዎች አሉ። አንድ እንግዲህ ሚዲያው ላይ ስሙ መጠቀስ የማይፈልግ ሰው አንድ መረጃ አለኝ ነጻነት ያወራችበት በትክክል አንድ ሰው ከፍሏት ይህንን ነገር አድርጊ ብሏት፣ እንግዲህ ይህን ሁሉ ያስደረገ አንድ ሰውዬ አለ። ያ ሰው ስሙን ወደፊት እንግዲህ በዚሁ ዩቱዩብ ቻናል እንለቃለን ወይም ደግሞ ከሰውየው ተቀብለን እንደምንም ብለን እንግዲህ ለእናንተ ሼር እናረጋለን። ይሄ እንግዲህ ይሄ ፋይል ነው የተባለው፣ በጣም በጣም አደገኛ የሆነ ነገር ነው። ምክንያቱም ከዚህ በፊት በጣም በተደጋጋሚ ሲሞክር ነበረ ያ ሰው እነሱን ለማለያየት እንግዲህ ባገኘነው መረጃ ሰውዬው በጣም በጣም አስቦበት ወይም ደግሞ ነፃነት ህይወታቸውን እንድትበጠብጥ ብር ከፍሏት፣ እንግዲህ ያንን የከፈላትን ያንን ሁሉ ያወሩትን መረጃ ደግሞ በቴሌግራም ያወሩበትን መረጃ ይዣለሁ ብሎ እንግዲህ ነግሮናል ማለት ነው። አንድ ሰው ስሙ እንዲጠቀስ አይፈልግም፣ ምክንያቱም ሚዲያ ላይ ያለው ነገር የታወቀ ነው። እንግዲህ እንደምታውቁት ከሱም አልፎ ነፃነት ላይ በጣም ብዙ ነገሮች እየተከሰቱ እንደሆኑ እንግዲህ በደንብ ተናግሯል። በጣም ልጅቷን አስፈራርቷል፣ ያ ሰው እንግዲህ ገንዘብ ይከፈላት። ምክንያቱም እሷ እውነቱን ለመናገር እንኳን መጨረሻ ላይ ደርሳ በጣም እንዳስቆማትና እጅግ በጣም ማስጠንቀቂያ እንዳደረሰባት በተለይ በቤተሰቦቿ በኩሉም ይህንን ነገር እንድታቆም በደንብ አድርጎ እንደተናገረ ነው እንግዲህ ያ መረጃ የደረሰ። ስለዚህ የነ አብርሽ ህይወት ወይም ደግሞ የነ አብርሽ ትዳር እንዲበጠበጥ ያው ተከፍሏት እንደሆነ በደንብ አድርጎ የሚያሳይ አንድ መረጃ ደርሶናል ማለት ነው። ይህንን መረጃ እንግዲህ የሚሰጠን ያ ግለሰብ ያው እርግጠኛ የሚሆንበት ነገር ላይ ብቻ ነው። ያው እንደምታውቁት በጣም ብዙ ማስፈራሪያ በተለይ በዩቲውብም ይሁን በተለያዩ ሶሻል ሚዲያ እየደረሰ እንደሆነ እናውቃለን። በተለይ በነጻነት ጉዳይ በጣም ብዙ ሰዎችም በዚህ ጉዳይ እንግዲህ ችግር ውስጥ ገብተዋል ማለት ነው። እንደምታውቁት እንግዲህ በጣም ብዙ ዋጋ የከፈሉበት ትዳር ስለሆነ ብዙ ሰዎችም የነሱ ተከታይ የሆኑት በተለይ የነ አብርሽ ና የነ ሩታ ተከታይ የሆኑት እጅግ በጣም ማስፈራሪያ ያደርሳሉ። ነጻነት ላይ እሱ ብቻ አይደለም እንግዲህ እንደምታውቁት ነጻነትም የራሷን ቤተሰብ ካፈራሽ በኋላ የእሷን ተከታይ የሆኑት ደግሞ በተለይ ነ አብርሽ ና ነ ሩታ አብሮ እንዲሆኑ የማይፈልጉ ሰዎች ደግሞ እንደዛውም እንግዲህ በጣም በጣም ብዙ ማስፈራሪያ እያደረሱ ነው ማለት ነው እንግዲህ እንደምታውቁት ይሄ መረጃ በጣም በጣም ጥንቃቄ ስለሚፈልግ እንግዲህ በሌላ ጊዜ በደንብ አድርገን ይህን መረጃ ምን ነግራችሁ ይሆናል። ስለዚህ በጣም ከባድ ሁኔታ ውስጥ የገባው የአብርሽ ትዳር እንግዲህ ምን ላይ ደረሰ? የእውነት ፍቻ ያቅርባለች ወይ ሳላቀረበችም ሩታ የሚለው ነገር እንግዲህ በጣም ብዙ ሰዎችን እያጠራጠረ ይገኛል። ግን ምንድን ነው እነሱም በቪዲዮቸው እንደሚናገሩ እና ከአንድ ቀን በኋላ እንደሚገናኙ በደንብ አድርጎ ተናግረዋል ማለት ነው። እንግዲህ በዛሬ ዕለት ወይም ደግሞ ነገ ላይ አንድ ቪዲዮ ሰርቶ እንደሚለው ያለቁ በእርግጠኝነት ማወቅ ይቻላል ማለት ነው። ስለዚህ ያው ውድ የቻናሌ ቤተሰቦች እጅግ በጣም ውስብስብ የሆነ ነገር ስለሆነ አንዳንድ መረጃዎችን ቀድመን ካወጣን ብዙ ሰዎችም ሊጣሉበት ወይም ደግሞ በዛ የተነሳ ደግሞ የሌላ ሰው ትዳር ሆን ህይወት ሊበጠበጥ ስለሚችል ይህንን ነገር ለጊዜው ይዘን እንግዲህ ያለውን ነገር አይተን አስፈላጊ ነው ብለን የምናስብበት ሰዓት ላይ ይህንን መረጃ እናገራለን ማለት ነው በጣም ብዙ ነገሮች እየተካሄዱ በተለይ እንግዲህ በጣም ብዙ ሰዎች ደግሞ በውስጥ ሜሴጅ እየላካችሁልኝ ነው። እንግዲህ በጣም ብዙ መረጃ እየላካችሁ እንደሆነ አውቃለሁ። ያንን መረጃም እያየው ነው። እስካሁን ድረስም እንግዲህ ፖስት ያላራኩበት ምክንያት የአንድ ሰው ትዳር ከሚበጠበጥ ይህ ሁሉ ዜና ቢቀር ይሻላል ብለን አስበን ነው። ይሄ ነገር ከሚፈጠር ደግሞ ተረጋግተን እስከ መጨረሻው ድረስ ብናይ የተሻለ ነው። እንግዲህ የሩታ ጉዳይም አብረን የምናይ ይሆናል። ጥሩ መልስ እንደሚሆን ተስፋ እናደርጋለን፣ ወደ ትዳራቸው ወይም ደግሞ ወደሚመኙት ነገር እንዲመለሱ